አሰላሙ አሌይኩም ረህመቱላሂ ወበረካቶ ድና የተከባራቸው የቻናል ቤተሰቦች ሰላም ብያለሁ። ወዶች ዬ እንዲሁም ለዚህ ቻናል አዲስ ካላቸው ሳብስክራይብ፣ ላይክ፣ ሼር አድርጉኝ። ነበሮችም እንደተለመደው አበረታቱኝ። እንግዲህ ሰሞኑን ፈኪናሙ እንዲሁም ኢሳም ኢክራም ጠፍተዋል ማለት ነው። ምክንያቱም ሰሞኑን በሰሩት ቪዲዮ ላይ የለለም የሚደብር ማለት ነው። ኮሜንቱ የፈኪያን መሳደብ መሳደብ መሳደብ። እረ አሁንስ በዛ የምር እና ፈኪ ማለት ነው። አሰማችሁም? ከአሁን በኋላ በደንብ ተከታተሏት ማለት ነው። ያኔ ከአሁን በኋላ የእናንተ ስድብ ያጠነክረኛል ብላለች። በእርግጠኝነት ሌላ ስራ ቢዜ ያድርጓት ነው እንጂ እናንተ እንዳላችሁት ከዚህ ከዩቲዩብ ላይ እናጠፋሻለን ምናምን ወይ ምን አደረገቻችሁ? እዚህ ያል ከዩቲዩብ ላይ ለማጥፋት ሰውን ያቀዳችሁት ምን አደርጋችሁ ነው? አሁን እስ በዛ የምር ሲበዛ ያስጠላል። ያኔ ይሄ ሁሉ ቅናት ሬ ምዳም ቅመሞች ማለት ነው። እኔ ተሳድቤ ያላቅም ነበር የምር ነው። አሁን ግን በቃ ኒም ስድብ ልጀምር ነው ማለት ነው። የፈክ ያ ሁሉ ስድብ የሚገባው ለማነው? ለእናንተ ነው ማለት ነው እንዴ እኔ ምንም ሊገባኝ አልቻለም። በቃ በሶስቱ ቪዲዮ ላይ ስድብ ስድብ ስድብ ስድብ ስድብ ደጋረጋት ደጋረጋት። ይሳም ጀግና ሴት አይጨብጥም ዋት በደንብ አርጎ ነው ያን ሴት የሚጨብጥ ኢክራም ጋር ይጨባበጣል ቲክቶክ ላይ ማለት ነው፣ እና ይጨብጣል። ሴት ግን ደግሞ ለምን ሁላችንም እኮ ለምን አልጨበጣትም? ፈኪያ ምናምን አይደለም ለምን አልተቀበላትም? አይደለም፣ በስነ ስርዓት ማናገር ነበረበት አልን። ያንን ነው ያለን እንጂ ሌላ ነገር አላለ። ማህሙን ቢሆን አሁን የቅርታ የጠይቃት ያለው ለዛ ነው። እኔ እሳን በጣም ነው የምወደው ማከብረው ማለት ነው። ግን እሱ ምንም ስላልተባለ ስለሱ ምንም አለልም። አልተሰደበም ማለት ነው። ፈኪያና ፈኪያን ነው በሚሰደው፣ በብዛት ግን፣ ቆይ ፈኪያ ያደረገችው ነገር ለየት ያለ ካለ እስኪ ነገሩን እስኪያሳውቁ ለኛው ማለት ነው። ማለት እኛም እንድንሳደብ ጥፋት፣ የሆነ ጥፋት ካለ እኛም ተከትለን እንድንሳደብ። መቼም ዛሬ ጊዜ እኮ አንድ ሰው ሲጠላ ተከትለን ጥልፍት ነው በቃ፣ የሆነ ሰው ደግሞ ያሽቀብታየን አብረን እናሽቀብታለን እና እንደዛ እንደዛ እንደሆነ ብዬ ነው። የሆነ ነገር ካለ ችግር ካለ እኛማ ማብረር ብንሳደብ ንገሩን። እኛ ግን ምንም ጥፋት አላየንባትም ፈኪያ ምንም ነገር አላደረገችው? እንደማንኛቸውም ሰው ነው ቢሮ ምሰራ እንጂ ቆይ ምን አደረገች? የምሬ ነው እኔ ቀልደን አይደለም ማለት ነው። ያኔ ያደረገችው ነገር ካለ ነገሩን አስረዱን። ያ ግን የምናያት እንደሆ እንደ ማንኛችሁ ዩቱበር ነው። ከእነሱ አትበልጥም አታንስምም ማለት ነው በቃ። ግን አንዳንድ ሰዎች አላችሁ፣ ሰው ሲጠላጥለት ሰው ሲወደር ደግሞ ተከትላችሁ የምታሽጋብጡ ሰዎች። እኔ ተሳድቤ አላቅም። የምር ግን ከአሁን በኋላ ደበራችሁ ፈክ የምትሳድቡ ሰዎች በዛ አስጠላ። ዘጋችሁኝ። እና ማርም ሲበዛ ይመራል። ስለዚህ ስርቡ ይበቃል ብዬ ነው የማስበው፣ ማለት ነው እንደ እኔ ወይ ደግሞ መቀጠል ትችላላችሁ ችግር የለውም። መብታችሁ እስከሆነ ድረስ ማለት ነው። ግን የሰውን የመሳደብ መብት የላችሁም። ለማንኛውም እኔ በዛው አጋጣሚ አሁን በጣም ነው የማደንቀው። ሌላ ሰው ቢሆን ዘራፍ ነበር የሚል ጥላኝ ሄደች ዘራፍ በምናምን ዓይንሽ ማየት አልፈልግም። ምናምን በቃ ላይ ሌለለ እሱ ደግሞ በቃ እንደውም ለምን እንደዛ አደረጋት ብሎ በይሳም ነው የተቀየመው ማለት ነው። በቃ እውነተኛ ፍቅር ይሄ ነው የሚወዳት ከሆነ እንደስተዋል ነው የሚንተነ የሚል ማለት ነው የሚፈልግ ለማንኛውም አህሙ ይመች እሱ በሰራው ቪዲዮ ላይ ራሱ ሲደፋኪን ወይ እዛ ጋ እኮ ፈኪ እኮ የለችም አህሙ ነው ያለው አይደለም ወይ ደግሞ የአህሙን ምትወድሎሽ ከሆነ የምታሰድቧት ፈኪ እምግርም አህሙ ምንም አያውቅም ቢያውቅ አያሰድባትም ግን ምናልባት አህሙን ምትወድሎሽ ትሆናላችሁ ፈኪን የምታሰድቧት ስለዚህ እሷ አህሙ በወንድምነት ነው የምወደው ብላለች እና ተፋቷት የምር ነው የምላቸው። አንዳንድ ጊዜ እንደዚህ የሚያደርጉ ልጆች አሉ። አንድ የሆነች ል ተቶፊቅን የምትወድ ልጅ ማለት ነው። ጣዬ ሶፊን ታሰድብ ነበር። በጣም ታሰድብ ነበር። እንደው በቃ እንዴት እሱ አንድ ናት፣ ግን ስንቱ ሰው ነው እየዞረች ብሎ ማለት ለስንቱ ዩቲዩበር ነው እየዞረች እንትን የምሰጥ የሶፊን ቪዲዮ የምሰጥ ማለት ነው። ግን ደግሞ እንደዛ ምሆኗ ተሳካላት

ጭራሽ እኮ አለ አይደለ አንዳንዱ ሰው እኮ ሲወድ ደስ ይለዋል። ያን አለ አይደለ ኢሳምን ግን እንትናየን ስለሚወዳት ነው። እኔ ኢሳምን አልተሳደብኩ፣ የምሬ ነው የምላችሁ ማለት ነው። አልተሳደብኩ ቪዲዮ የማየት ትችላላችሁ። ሲጀመር እኔ ቪዲዮ እንዳየሁ ነበረ ቪዲዮ የሰራሁት ማለት ነው እና ትክክል እንዳልሆነ ጥፋት እንዳለበት ግን ደግሞ በኢክራም ተወርቶ ነው ምናምን። ስለዚህ በዚህ እንለፈው ብዬ ነው የሰራሁት። ግን ትክክለኛ ሰዎች ማለት ትክክለኛ ሰዎች በቃ ሂሳብ እንደዚ ማድረግ አልነበረበትም በስነ ስርዓት ማናገር ነበረበት ነው ያለው። አንዳንድ ደግሞ ማለት ነው ዝፍጦች። አዎ ዝፍጦች ናቸው። ተሳድብ ያላቅሙ የምሬን ነው የምላችሁ። ማስተዋል የሚባል የሌላቸው ሰዎች በቃ ደግ አረጋት እያሉ እየተሳደቡ መኮመት እንዴ ግን የምሬ ነው የምላችሁ፣ እኔ ከቡ ሰው ጋር ተጣልቻለሁ ማለት ነው። እኛን የመዳን ቀሞችን የሚሳደቡ ሰዎች ጋር በጣም ተጣልቻለሁ። ለምን እንደዚህ እያሉ ይሰርቡናል እያልኩኝ ማለት ነው። ግን አሽቃባጭ ነን፣ አሽቃባጭ ማለት ነው ሰው ሲሰደብ ተከትለን መሳደብ። አንድ ሰው ደግሞ በቃ የሆነ ጀግና ጀግና ሲባል ተከትለን ጀግ ነው ቆኛ ከፍትነን እንደያን እንደነዱን የምንሄድ አምጧት የፈኪን ጥፋት አጠፋች፣ ጥፋት አለባት፣ አምጧት ፈኪ፣ የፈኪ ይሳምጋ ምናምና አፈቅራለሁ ብላ በሄደችው አይደለም መቼም የምትሳደቡት፣ ድሮ መጀመራችሁ ነው የምሰርቧት አደል እንደ ስለዚህ ፈኪ፣ እንደውም የምሬ ነው ምላችሁ፣ እንትናትል ይሁን አለ አደለ፣ ሃይማኖቷን ታከብራለች፣ አለባበሷን ደግሞ ይዋት ሌሎች ትምህሮች እንደ እሷ ደጋግሜ ተናግረ ያሉ ማለት እንደ እሷ አይለብሱም ነበር። አሁን ግን ይለብሳሉ። በዛ ላይ ደግሞ ቆይ በጣም ነው ይምራል። አንድ ፈራለች ማለት ነው። ሌሎቻችሁ ግን በቃ እሷን ለመጣል የማታደርጉት ነገር የለም። ግን በእርግጠኝነት የሆነ ችግርም አለ። የሆነ የጠላችሁባት ነገር አለ። ግን አውጡት አውጡት ያልኳችሁ፣ እንደው ታውቃላችሁ ያን የምትወዱትን ሰው ምናልባት ሰው ወዳባችሁ ከሆነ አውጡት እና ተናገሩ። እንደዛ ነው የሚሻላችሁ። ይዝም ብላችሁማ እንደው ልጅቷን እንትና ትበሏት። ምክንያቱም እናንተ እንደዚህ ባደረጋችሁት ነገር ሌሎች ከፍቶችም ተከትለው የተሳደቡ ስለሆነ ለዛ ነው እንግዲህ። እያንዳንድ ለይልሽ ማለት ነው ፈኪን የሚሳደብ ሰው ሲጀመር ከፍት ነው ማለት ነው። ምክንያቱም አንድ ስትሰደብ አንድ ተከትሎ እየተሰደበ ስለሆነ ምንም ታያውቅ ማለት ነው። ፈኪ ያደረገችው ነገር ሳያውቅ በቃ ሰብስክራይብ ሲያነው ሰብስክራይብ ብድግ ስትሰደብ ስድብ በቃ ምንም በማያውቁት ነገር ማለት ነው። ለማንኛውም ፈኪ ተሜዳ አጠፋም አታጠፋትም ትመጣለይ ማለት ነው እንሻላ